ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ኢትዮጵያውያኖች በያላችሁበት ቦታ ሰላማችሁ ዛ እኛ ሰላም ነን። እናንተ እንዴት ናችሁ? ደህና ናችሁ ነው ወይ? ሰላም አላችሁ ወይ? በየሀገሩም፣ በየአውሮፓም በያላችሁበት ቦታ ሰላም ናችሁ ወይ? እንግዲህ እኔ ዩቱብ ገና መጀመሪያ ነው። ከዚህ በፊት ነበረኝ ተበላሽቶብኝ ነው እና አሁን ምንድን ነው እንደ አዲስ መጀመሪያ ነው እና ያለሁበትን ቦታ ላስጎብኛችሁ። የምኖርበትን ቦታ እንግዲህ ጸጥ ያለ ነው፣ የሚያምር ቦታ ነው። በቃ ብርድ ነው ንፋስ ነው፣ እና ጸጥ ያለ ነው። በቃ ሰው እንዲያይንቀሳቀስም አይወጣም። ሁላችንም በየቤታችን ውስጥ ነው ያለ ነው። ብርድ ነው፣ መንቀሳቀስ የለ፣ መውጣት የለ። እንደ ኢትዮጵያዉ ወደ ግራ፣ ወደ ቀኝ፣ ወደ ጎረቤት ምናም የሚባል ነገር የለም። በቃ ክተት ነው ክተት ነው በቃ ከብርድ ጋ ቤት ውስጥም ራሱ እንዲ ጋዝ ማሞቅ ያለ በዛ መሬት ለመሬት ቤቱን የሚያሞቅ እሱ ተከፍቶ ነው እንጂ እሱ ካልተከፈተ ቤት ውስጥ ድረስ ራሱ ይበርዳል። እና እኛ ደግሞ ብርድ አለምርንም። ሀገራችን እንደዚህ አደገኛ ብርድ የለም፣ አደገኛ ፀሐይ የለም። እና ይሄ ነገር ደግሞ ለኛ መልመዱ ከባድ ነው፣ አስቸጋሪ ነው። ስለዚህ ይሄ ነገር ብቻ ነው ያስቸገረን። እና ዩቱብ ተከታታዮች እስኪ እንዲው በደንብ አድርጋችሁ እንዲው እንዲው አሳድጉኝ፣ በዛ ላይ ደግሞ ተመልከቱኛ። ምንኖርበት ሀገር እንግዲህ ኤሮፓ ሀገሩ ደስ ይላል፣ የተሞላ ነው፣ ቆንጆ ነው። ግን ቋንቋ የሚችል ሰው እንዲህ ወጣት ጉልበት ያለው የሚሰራ ሰው፣ ተፍ ተፍ የሚል ሰው እንግዲህ በሰላም እድል ቀንቶት ወረቀት በጊዜ ላገኘ ሰው፣ እንግዲህ ቻንስ ላለው ሰው እንደዚያ። እሱም ቢሆን ገና አሁን ስደተኛ በዛብኝ እያሉ ነው እንዲያ። ስለዚህ እንግዲህ እኔ በአሁን ሰዓት ስደት አልመኝላችሁም እንግዲህ። ስደት ከባድ ነው። ስንት ዋጋ ተከፍሎ፣ ስንት መንገድ፣ ስንት ባህር፣ ስንት ስቃ አቋርጦም ተገብቶ እንደገና ደግሞ ወደ መጡበት ሀገር ወይ ተቀባይነት ይኖራል ወይ አይኖርም። ደግሞ እሱም ደግሞ ችግር ነው። ስለዚህ እንዲው የሰው ሀገር መማር የሰው ሀገር ማሻብራ ቀያየነ ህይወታችንን አታበላሹ ህይወታችሁን ነው፣ ህይወታችሁን አታበላሹ ለማለት ነው። ህይወታችንን እያልኩ አይደለም። እና እንግዲህ አሁን ያለው ነባራ ሁኔታ ጥሩ አይደለም። ኤሮፓ ላይ በቃ ስደተኛ በዛብን ብሎ